ታይሚንግ ታይሚንግ እያያችሁት ነው መለኛው እያያችሁት ታይሚንግ የኔ ጀግኖች የኔ ቤተሰቦች ውዶች ታይሚንግ አሉት ጊፍተሮች ታይሚንግ ተማመንባችኋለሁ፣ በእናንተ ሸዋዬ የኔና ታንክስ አመሰግናለሁ ሊብሲዬ ፈርዲ ሁላችሁንም ታንክ ዩ ቤትዬ የኔናት ታንክ ዩ ታይሚንግ ታይሚንግ ታም ጋላኔ ማይ ብራዘር ታንክስ ታይሚንግ ታይሚንግ ታይሚንግ ሌፍሲ መሲዬ በጣም ነው። ታይሚንግ እንዳትረሱትሽ ታይሚንግ የኔ ጀግኖች የኛ የጨረቃ ፋሚሊ ማርያም ታይሚንግ እንደፈለገ የኛ ሰዓታችን ታይሚንግ ታይሚንግ ታይሚንግ ታይሚንግ ጀመው ታይሚንግ ብቻ እየጠበቅን እውነት አንድ መኒገን መኒገን ካላችሁ መኒገን አንድ ትልቅ መኒገን አይ እየሞላ ይመቻችሁ። አሁን ደብል ነው። አሁን ደብል ነው። ደብል ደብል ነው። ተጠቀሙት ብራዘር፣ አይ ሃቭ ታንክስ ሹአይ ናቴ ታንክስ ደብል ነው። አሁን ትሪፕል ነው። ትሪፕል ነው። በሶስት ነው። በጣም ነው። ምናምን ማይ ብራዘር ታንክስ ታንክስ ታንክስ ሌብሲ የኔናት ትሪፕል ነው ትሪፕል ነው ትሪፕል ነው። እንጠቀመው በሶስት ነው። አንዱ ጊፍት በሶስት ነው እንጠቀመው። ይመቻቹ ይመቻቹ። አንዱ ጊፍት በሶስት ነው የኛ ጀግኖች ነው

አንድ ላይ አንድ ላይ አንድ ላይ አንድ ላይ አንድ ላይ አንድ ላይ አንድ ላይ ፋሚሊ አንድ ላይ አንድ ላይ ቲምወርክ ታይሚንግ ታይሚንግ ታይሚንግ እንጠብቅ፣ ታይሚንግ አንድ ላይ ሁላችንም አንድ ላይ አንድ ላይ ላይ ታይሚንግ እንዳትረሱትሽ፣ ታይሚንግ በእውነት እንዳትረሱት፣ ታይሚንግ እንዳትረሱት፣ የኛ ጀግኖች ታይሚንግ እንዳትረሱት የዛን ቀን ያወራውን ታውቃላችሁ። ቴንክ ዩ ሱመይዬ የኔናት ክበሪልኝ።

ይመቸን ፋሚሊዎች። ማርያምን በጣም በጣም ልዩ ነው። እግዚአብሔርን ቴንክዩ። በጣም ማርያምን ትበሩልኝ፣ ማርያምን ትበሩልኝ። ማርያምን አሳይታችኋል። አቅማችን ከዚህ በላይ ነው። በቃ በላቸው ይሄ ትንሹ ነው። እኛ ከማንም ጋር መጫወት እንችላለን። ይህ ከብዙ ትንሹ አቅማችንን አየኸው። አባ ሜዳ ላይ ቢቀልህም የእኛ ቤተሰብ አንስቶ ቀብረዋል እና እናትህ ትሙት እንደዚህ ከአንተ ጋር ከተበቂ ስማ በላቸው። ወይበ አታከብሮም ይህንን ቤተሰብ እናት ትሙት ማለት መቼም ቢሆን ከራስ ሰቦች መቼም አላስበልጣችሁም።

ስማ ቤስቶፍ ስሪ ነው የተባባል ነው በላቸው። አንዱን አሸንፈናል፣ ቅጣት አለብህ። በቃ አንዱን ቤስቶፍ ስሪ ያሸንፈናል። አንድ ጨርስ ከሶስቱ ሶስቱን ጨርስ። ከፈለግ ድጋሚ እንገባላለን። ትቀጣለህ ግን የመጀመሪያውኑ ሁለተኛው ይመቻችሁ እግዚአብሔርን፣ ለስማችን አይመስልም። እግዚአብሔርን እያላችሁ ጀግኖቼ፣ የኔ ጀግኖች ደህና ኑሪልኝ። የኔ እናት ይመችሽ፣ ይመችሽ። አሳይተነዋል። አባን አሳቅፈኗል።

የጨረቃ ፋሚሊ ትለያለሽ። እግዚአብሔር ጨረቃ አቅማችንን ሌብ ሲ በጣም በቃ መሰለኝ፣ በቃ መሰለኝ በላቸው። አይመጥንም በላቸው። በቃ ይቅርታ ጠይቅ። እንደውም ከእኛ ፋሚሊ ጋር መለኛ ይበል። መለኛ ይቅርታ ጠይቅ ዩዘርዬ የእኔነት ይበልልኝ። ይመችሽ ይመችሽ፣ ይመችሽ፣ አሸነፍን። እርጭቱን አፈነዳዱት። እርጭቱን ገላኔ፣ ገላኔ፣ አፈነዳዱት። እርጭቱን ስማ በላቸው፣ ስማ

እኔ ጌሙ ላይ እኳ ምን ያለው ባይዘ ቡራ የኔ አባት በመጣ አታሸንፈኝም። እሺ፣ ኬት ነው የሚመጣው? ኬት ነው የሚመጣው? እኔ እኮ ታይሜንም ነው አሁን አሸንፋ አባ ማረምን ቃል ደን አይደለም አንተ አሁን አሸንፋል። ማሸነፉን አሸንፋል፣ ግን ቀጠሮ ይዘህ ነበር። ስማኝ ስማኝ፣ እኔ እንጠብቅህ ነው። አንድ ቃል ነው የተናገርኩት፣ አይደለም እንጠብቅህ አልኩህ። አዎ ወይ አይበልኝ። የአንተ አባ ማይመጣ ከሆነ ቅድም እኮ አጻድፈኛል ለማጀመር አጣድፈኛል፣ ግን አልወጣ እስካሁን ሞክራ እንቅልፋችንን አጣምጠሩ ስበብ አታጣም። ምንድን ነው ያሉት? ምንድን ነው? ዝም በል አባ ስማኝ፣ ፉክክርም እኮ አይደለም ይሄ። ምንድነው? ይሄ ምንድነው? ጋድ ነው ምንኛ? እኮ ጌም ስንጫወት የመጀመሪያችን አይደለም። ዋና ምን እሺ

ስማይ አባ አይችልም ትላለ። ስማይ የሶስት ቅጣት ሰጣለሁ። የኛ የጨረቃ ፋሚሊዎች ይለያሉ፣ ይችላሉ እያልክ አስራ አምስት ጊዜ እየጮክ ትላለ። ሁለተኛ ቅጣት እንዲህ እጅም በጆሮ ይዘህ አባ አይችልም እያልክ አስር ጊዜ እጅም በጆሮ ይዘህ በላቸው ወረኛ ነው እያልክ አስር ጊዜ እጫዋለህ። በላቸው እኔ ወረኛ ነኝ እኔ ወረኛ ነኝ። አስር ጊዜ እኔ ወረኛ ነኝ። አልችልም፣ እኔ አልችልም፣ ወረኛ ነኝ፣ ወረኛ

ፋሚሊያን ሲመቻቹ ያን ቀን በጣም ጉድሮ ስለነበር ነው። እውነት የዛ ጌም ቀርሞ ማይሆን ሶስቴ አራት ያሸነፈው በጣም ብሎ ስለነበር ነው፣ እንደዚህ ማለት ነው።